አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ መረጃዎችን ላቀብላችሁና ላስደምጣችሁ ብቅ ብያለሁ። አንደኛው መረጃዬ የአዲስ አበባ አስተዳደር ካቢኔ በትናንትናው ዕለት መደበኛ ስብሰባ አካሄዶ ነበር። በተለያዩ አጀንዳዎች ላይም ተወያይቶ ውሳኔ አስተላልፏልም አጽድቋልም። ታዲያ በርካታ የሆኑ በአጀንዳዎች ላይ ነው ተወያይቶ ማጽደቁን የሰማ ነው ከዚህም ጋር ተያይዞ መደመጥ ያለባቸው ሙሉ መረጃዎች ልናንተ የማደርስ ሲሆን እንዲሁም በተጨማሪም ለኢትዮጵያ ንግድ ባንክ ተጠቃሚዎች በሙሉ እንዲሁም የንግድ ባንክ አካውንት ያላቸው በውጭም በሀገር ውስጥም ለምትገኙ ኢትዮጵያውያን በሙሉ በዛሬው ዕለት አንድ አዲስ መረጃ ተሰምቷል። ይህንን መረጃ እንግዲህ ከኢትዮጵያ ንግድ ባንክ ፕሬዝዳንት በኩል መግለጫ ነው እየሰማነው። ዝርዝሩን ከማድረሳችን ባሻገር በጥቁር ገበያ ወይንም በትይዩ ገበያ ገንዘብ የምትገበያዩ እህት ወንድሞቼ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ አንድ ጥብቅ የሆነ መረጃ ማስጠንቀቂያ ጭምር ወጥቷል። የሁሉንም ዝርዝር እንግዲህ ወደ እናንተ የምናደርስ ነው የሚሆነው በቅድሚያም የአዲስ አበባ ከተማ አስተዳደር ካቢኔ በትላንትና እለት መደበኛ ስብሰባ ማካሄዱ ተሰምቷል። በዚህም እንግዲህ ከወሰናቸው ወይንም ካጸደቃቸው ውሳኔዎች መካከል ዋና ዋናዎቹን በዝርዝር እንመልከት። እንግዲህ ካቢኔው ከጸደቃቸው በቁጥር አንድ ደረጃ በኢትዮጵያ ተቋርጦ የነበረውን የመኖሪያ ቤት ህብረት ስራ ማህበራት አገልግሎት ዳግም እንዲጀምር ካቢኔው መወሰኑ ነው በትላንትናው ዕለት የተገለጸው። ይህ ውሳኔ በተለይ የቤት እጦት ላለባቸው የአዲስ አበባ ነዋሪዎች ትልቅ እፎይታን የሚሰጥና ሁሉም የአዲስ አበባ ነዋሪዎችን የቤት ባለቤት የሚያደርግ አዲስ መመሪያ መሆኑን ተመልክተናል። ካቢኑ ይህንን ውሳኔ ሲያሳልፍ የመልካም አስተዳደር ችግሮች ሙሉ በሙሉ እንዲፈቱ አቅጣጫም አስቀምጧል። ግልጽነትና ተጠያቂነት የሰፈነበት አሰራር ይዘረጋል ተብሎም እንደሚጠበቅ ነው መረጃው የሚያትተው። በሁለተኝነት ደረጃ እንግዲህ ካቢኔው ካጸደቃቸው መመሪያዎች መካከል የብርሃን አይን ስውራን የመነንና የገላን ቦርዲንግ ትምህርት ቤቶች ካላቸው ልዩ ስምሪት የጥራት ደረጃና ከሚያንቀሳቅሱት ሀብትና ንብረት አስተዳደር አንጻር ሕጋዊ ሰውነት ኑሯቸው እንዲስተዳደሩና ተጠሪነታቸው በቀጥታ ለከተማው ትምህርት ቢሮ እንዲሆን የቀረበ ደንብ መርምሮ ነው እንግዲህ በአብላጫ ድምፅ በትናንትናው ሁለት ያጸደቀው። በሌላ በኩል በሶስተኝነት ደረጃ ያጸደቀው ቢኖር ሀገራዊ ፋይዳ ባላቸው ፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄ ላይ ተወያይቶ ተገቢነት ያለው መሆኑን በማረጋገጥ ማጽደቁን ከከንቲባ ጽህፈት ቤት ያገኘነው መረጃ ያመለክታል። ታዲያ ከዚሁ ጋር ተያይዞ በአዲስ አበባ ከተማ ዋና ዋና መንገዶች እስከ ምሽት ሶስት ሰዓት ድረስ እንዲሰሩ የተገደዱ የንግድ መደብሮች ባለቤት ነጋዴዎችና ሰራተኞች ለከፍተኛ ችግር እንደተጋለጡ ዋዜማ ሰምታለች። መርካቶ አካባቢ የኤሌክትሮኒክስ እቃዎችን በመሸጥ የሚተዳደሩ መኖሪያቸው ኮልፌ ቀራኒዮ ክፍለ ከተማ የሆኑ ነጋዴዎች ደንቡ ከወጣ በኋላ ቤታቸው የሚደርሱት እኩለ ሌሊት ላይ መሆኑን ለዋዜማ ተናግሯል። አስተዳደሩ ደንቡን በመተላለፍ ነጋዴዎች ላይ 10 ሺህ ብር ቅጣት እየጣለ መሆኑን ዋዜማ የተረዳች ሲሆን በሌሎች አካባቢዎች የሚሰሩ ነጋዴዎችና ሰራተኞች ደግሞ የሥራ ቦታቸው ውስጥ ለማደር እንደተገደዱና ተጨማሪ ሰራተኛ እየቀጠሩም እንዳሉ መናገራቸው ተሰምቷል። ሌላው መረጃችን በዛሬው ዕለት ከኢትዮጵያ ንግድ ባንክ በኩል አዲስ መግለጫ ወጥቷል። የኢትዮጵያ ንግድ ባንክ የዲጂታል ክፍያ የገበያ ድርሻውን በ75% መሪነት ማስቀጠሉን ነው ያስታወቀው። ባንካችን ባለፉት ዘጠኝ ወራት የዲጂታል ባንኪንግ የክፍያ አማራጮችን በመጠቀም 89 ትሪሊዮን ብር ግብይት ማከናወኑን ተመልክቷል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሲኖ እንደገለጹት ባለፉት ዘጠኝ ወራት በሀገር አቀፍ ደረጃ 12 ትሪሊየን ብር በዲጂታል ክፍያ መንቀሳቀሱን ጠቅሰው ከዚህ ውስጥ 8.9 ትሪሊየን ብሩ በንግድ ባንክ የዲጂታል ባንኪንግ የክፍያ አማራጮች የተከናወነ እንደሆነ አስታውሷል። ይህም 75% የዲጂታል ገንዘብ እንቅስቃሴ በግንባር ቀደምትነት በንግድ ባንክ መከናወኑን ያሳያል። የቤት በዋናዋና የዲጂታል ባንኪንግ አገልግሎቶች ተከፋፍሎ ሲታይ በሞባይል ባንኪንግ 1.1 ቢሊዮን፣ በኢንተርኔት ባንኪንግ 11 ሚሊዮን፣ በገንዘብ መክፈያ ዘዴ ወይም ኤቲኤም 224 ሚሊዮን፣ በሲቢኢ ብር 118 ሚሊዮን፣ አጠቃላይ በ9 ወራት 1.5 ቢሊዮን ግብይት በንግድ ባንክ በኩል መከናወኑን የጠቆሙት አቤሴኖ ዘመናዊና ቀልጣፋ የባንክ አገልግሎት ለደንበኞች ለማድረስ እየተደረገ ያለ ያለውን ጥረት የደረስንበት ውጤት ያሳያልም ብለዋል። ባንካችን ወደ ራዕዩ የሚያደርገውን ግስጋሴ ማሳያ የሆነው ባለፉት ዘጠኝ ወራት በባንኩ በኩል ከተከናወኑ የደንበኞች አገልግሎች ስራዎች ውስጥ 80 በዲጂታል አማራጮች የተስተናገዱ ሲሆን፣ 20 ያክል ግብይት ብቻ በቅርንጫፎች መስተናገዱን በመግለጽ ደንበኞቻቸውን በመግለጽ እንግዲህ ከዚህ በኋላ አዲስ አሰራር እንደሚጀምሩ ይፋ ማድረጋቸውን ተመልክተናል። በሌላ በኩል በጥቁር ገበያ ለምትመነዘሩ ከፍተኛ ጥንቃቄ እንድታደርጉ አንድ መረጃ በዛሬ ዕለት ወጥቷል። የዛሬ ዓመት አንድ ጓደኛዬ ከውጭ አገር ዶላር ልኮልኝ እሱን በብላክ ልመነዘር ብሔራዊ አካባቢ ሄድኩ። እዚህ አካባቢ ምንዛሬ የሚሰሩ ሰዎች አሉ እሺ ዶላሬን ላዘረዝር ተስማማሁኝ። የምንዛሬውን መጠን ተስማማን። መጀመሪያ ዶላሩን ስጠይ ብሎ መቶ መቶ ብር ያለው ወደ አምስት እስር ብር በእጁ ይዟል። ሲቪል ደህንነቶች እንዳይመጡብን ብሎ አፋጠነኝና እኔም ዶላሬን ሰጠሁት አምስት እስር ብሮችን በእጅ አስታቅፎኝ እንደ ይዙያን ቦልት በፍጥነት ከአካባቢው ተሰወረ ይላል። እኔም መኪናዬን እየነዳሁ ወደ ቤት ሄድኩና የታሰረውን ብር ለመቁጠር ፈታሁት አለ። ልክ ሳየው ክው አልኩኝ። የታሰረው ብር መቶ መቶ ብር ከውጭ በኩል ሆኖ ውስጥ ለካ በአምስት ብር ጥርቅም ተደርጎ የተደረደረ ነው ማለቱንም ገልጿል። እንግዲህ ይህንን መረጃ ለጉርሻ ፔጅ በፌስቡክ ልኮለት መረጃውን አጋርቶት ብዙ እህት ወንድሞች ከዚህ መንገድ እንዲማሩና አገራቸውን ጠቅመው በባንክ እንዲልኩ እነሱ እንኳን ቢጎዱ ለማለት ያክል እንወዳለን። በሌላው መረጃችን ከዚሁ ጋር ተያይዞ ነጋዴዎችም ሆነ ሸማቾች በበዓል ግብይት ወቅት ተመሳስለው ከተሰሩ ሐሰተኛ የገንዘብ ኖት እንዳይጭበረበሩ ከፍተኛ ጥንቃቄ ማድረግ ይገባቸዋል ሲል የአዲስ አበባ ፖሊስ ኮሚሽን አሳስቧል። የኮሚሽኑ ህዝብ ግንኙነት ምክትል ዳይሬክተር ኮማንደር ማርቆስ ህጋዊ ገንዘቦችን ተመሳስለው ከተሰሩ ህገ ወጥ ገንዘቦች ጋር በመቀላቀል የሚያጭበርበሩ ግለሰቦች በመኖራቸው ነጋዴዎችና ሸማቹ የሚቀበላቸውን የገንዘብ ኖቶች ትክክለኝነት ማረጋገጥ ይኖርበታልም ብለዋል። ኮማንደር ማርቆስ አያይዘው የጸጥታ ኃይሉ ህብረተሰቡን ግንዛቤ ከማስጨበጥ ባለፈ የወንጀሉን ፈጻሚዎች ተከታትሎ በቁጥጥር ስር እንዲውሉም ገልጿል። ነዋሪዎች የተለመደውን የከተማዋ ጸጥታ ለማስጠበቅ እንዲሁም በዓላቱ በሰላም ተከብሮ እንዲጠናቀቅ ከጸጥታ ኃይሉ ጋር በቅንጅት እንዲሰራ ጥሪ ማቅረባቸውን ተመልክተናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር ያደርጉት አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።